ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ዛሬ የፍርድ ቤት ውሎውን በተመለከተ በሶሻል ሚዲያ፣ በዜና ማሰራጫዎች የአንዱአለም ጎሳና የቀነኒ ጉዳይ አንስተው ሲነጋገሩ ተመልክቻለሁ። ጠበቃው ያቀረበውን ሀሳብ ባለፈው ተብሏል የተባለውን ማረሚያ ሰምቻለሁ። ባለፈው ኮንሰርት አለብኝ ምናምን አለ ጠበቃው ተብሎ ያለው ሞራል የሚነካ ነገር ለእሱ እንደውም ቪዲዮ ሰርቼ ነበረ አሁን ተውኩት። ምክንያቱም በእኛ በማህበረሰባችን አይደለም በየትኛውም ዓለም አንድ የሚወደውን ሰው ያጣ ሰው በዛ ደረጃ ፈጥኖ እንደዚህ አይነት ነገሮችን ይላል ተብሎ ስለማይጠበቅ ነው። እናም ዛሬ ጠበቃው እንዳስተካከለው እንደዚህ አላልንም ነው የሚለው። ግን አንድ ግልጽ ሊሆን የሚገባ አንድ ነገር አለ። በነፍስ ግድያ ወንጀል መራ ጊዜ ሰዎች የተጠረጠረ ሰው ለምርመራ ከሶስት ወር እስከ ስድስት ወር የሚፈጅ ጊዜ ሊታሰር ይችላል። የእኛ ሀገር ምርመራ በጣም በሳይንሳዊ መንገድ የተደገፈ ባለመሆኑ፣ ለምሳሌ ተጠርጣሪው ላይ ሌላ ሀገር ስቴትመንቱን ከሰጠ ቃሉን ከሰጠ በኋላ እጁ ላይ እግሩ ላይ ሆነ የመሳሪያ ኤሌክትሮኒክስ ከተገጥሞለት ወደ ቤቱ ሊሄድ ይችላል፣ ዋስ ሊጠራ ይችላል። ግን ከዛ ከተወሰነ ቦታ ላይ ሲንቀሳቀስ ያ እጁ ላይ ያለው አላም ስለሚጮ ፖሊሶች ሄዶ ይዙታል። ስለዚህ ቤቱ ቁጭ ከተባለ ቁጭ በል ከተባለ ቁጭ ይላል ማለት ነው። በሰለጠነው ዓለም እንደውም ፍርድ ሲሰጥ ሁሉ በጣም ያ ነገር አረስተ ዶሚችሊያር የሚባል አለ። ቤት ውስጥ ማሰር እንደገና፣ በሌሎች የሰለጠኑ ሀገሮች ሰዎች ወህኒ ቤት ብቻ ሳይሆን የሚታሰሩት ቤታቸው ውስጥ የሚታሰሩበትም ፍርድ አለ። ቤታቸው ውስጥ ይታሰራሉ ማለት ከቤታቸው መውጣት አይችሉም። ቤታቸው ውስጥ ሆኖ ግን ኑሯቸውን ይኖራሉ። ከቤታቸው ሲወጡ ግን የተገጠመላቸው መሳሪያ ስለሚጮው ፖሊስ መጥቶ እንትን ይላል እና ለማንኛውም በሚል በ24 ሰዓት አንድ ጊዜ ፖሊስ ቤታቸው መጥቶ ቼክ ያደርጋቸዋል። ቆጠራ ያደርጋል። የዛሬኛው ተረኛ የነበረው ፖሊስ ለሚቀጥለው ሲያስተላልፍ፣ የሚቀጥለው መቶ ቼክ ያደርጋል። እንደዚህ በጠበቀ ሁኔታ ቤት ውስጥ መታሰር አለ። የቤት ውስጥ መታሰር ጥቅሙ ምንድን ነው? ቤተሰብ ያለው ሰው ከቤተሰቡ ጋር ይሆናል። ፍርዱን ቤቱ በሚጨርስበት ጊዜ ቤት ውስጥ ያለውን ፋሲሊቲ እንዳለ የተጠበቀ ይሆናል ማለት ነው። ሄዶ ከውጭ ቃ ባይገዛም በቤተሰቦቹ አማካኝነት ተገዝቶ የሚመጡለትን ነገሮች መጠቀም ይችላል። ቴሌቪዥን ያህል መጽሐፍ ያነባል፣ ሻወር ይወስዳል። እንደ ልቡ ማንም ሰው ክልካይ ባልሆነበት ቤት ውስጥ ታስሮ ይቀመጣል ማለት ነው። ለመንግስት ደግሞ እንደዛ ሰው የሚያወጣውን የምግቡ የምናምን ወጪ ሊቀንስለት ይችላል። እና ምን ዛሬ ልል የፈለግኩት ምንድን ነው? በነፍስ ግድያ ወንጀል ላይ የሚደረገው ምርመራ በጣም ውስብስብ ስለሆነ ጊዜ ይፈልጋል። ጊዜ ስለሚፈልግ ሰዎች በዛ የተጠረጠሩ ሰዎች ተሮ አይለቀቁም። ከቦታ ላይ የተገኙ ማስረጃዎች በኤክስፐርት ደረጃ የሚተነተኑ ስለሆነ ጊዜ ይወስዳሉ። አንዳንዶቹ የሚተነተኑባቸው መሳሪያዎችም ረቂቅ ስለሆኑ ባለሙያ የተሟላ ባልሆነ ጊዜ ባለሙያም እስኪመጣ በሚል ብዙ ጊዜ የሚጓተትበት ጊዜ አለ። በተረፈ ግን የአስክሬን ምርመራ ለቅድም በወዳጄ መላኩ ብርሃኑ፣ መላኩ ብርሃኑ የፖሊስ ሕዝብ ግንኙነት ሰራተኛ ስለነበረ ብዙ ስለ ፖሊስ ጥልቅ ብሎ የሚያውቅ ሰው ነው እና እሱ በጻፈው ላይ እንዳየሁት የአስክሬን ምርመራ ውጤቱ ስላልደረሰ ነው የሚል ነው። ግን አንዳንዴ በነፍስ ግድያ የተጠረጠሩ ሰዎች እንዳልገደሉ እንኳን ቢታወቅ ቶሎ አይለቀቁም። ቶሎ የማይለቀቁት በእኛ ሀገር ባህል ደምን በደም የመመለስ የሚባል ሰዎች የመበቀል በትኩስነቱ የመበቀል ስሜት ምናምን ስለሚኖራቸው ለደህንነቱም ሲባል አንዳንዴ ሰው አይለቀቅም ቶሎ። ነገሩ ትንሽ ረገብ እስኪል ድረስ ይጠበቃል። ግን አንድ ሰው በምርመራ ላይ ያለ ሰው ወንጀለኛም ነው አይደለም ማለት አይቻልም። እና የጊዜ ቀጠሮ ተሰጠ ማለት ነፍሰ ገዳይነት ተረጋገጠ ማለትም አይደለም። ተለቀቅክም ማለት አልገደልክም ማለት አይደለም። ይህ የምርመራ ውስብስብ ነገር ስለሆነ በተለይ በወንጀል ምርመራ ጉዳይ በነፍስ ግድያ ሰው ቶሎ አይለቀቅም፣ እንዳልኳቸው በከፈጠነ ሶስት ወር ካልሆነም እስከ ስድስት ወር ከዛም በላይ ሊሄድ ይችላል። ከቦታው ላይ የተገኙ የሚባሉ ነገሮች እያንዳንዱ ነገር ይጣራል። ሰው የተናገረው፣ አየሁ ያለው፣ የተሰማው፣ ከቦታው የተገኙ ጥቃቅን ማስረጃዎች ይተነተናሉ። ስለዚህ ጊዜ ይወስዳል ማለት ነው። አስክሪን ምርመራውም ደግሞ በጥብቅ ነው የሚካሄደው። ያ የሞተው ሰው ከመቀበሩ በፊት በሰውነቱ ላይ በአጉሊ መነጽር እየተደረገ ባለሙያዎች ምን አይነት እንከን ምን አይነት ሰንበር ምን አይነት ጉዳት አለበት የሚለው በዝርዝር ያሉ። እውነት ለመናገር የነፍስ ግድያ ወንጀል ማድበስበስ ቀላል አይደለም። ባለፈው እንደነገርኳቸው እንደገና ምን ሲባል እሰማለሁ፣ የመንግስት ባለስልጣኖች እንደዚህ ያደረጉ እንደዚህ ያደረጉ። ለምን አሁን እኔ ለመንግስት ምንም ቆምበት ጥብቅና ምቆምበት እንትን የለኝም። የመንግስት ደጋፊ አይደለሁም። ግን አንድ የመንግስት ባለስልጣን ከእነዚህ ከሁለት ልጆች ከሟችና ከገዳይ ተጠረጠረው ገዳይ ተብሎ ከተጠረጠረው ምን ያተርፋል? የዘመናችን ብልሽት የዘር ጉዳይ ነው ብንል እንኳን የሰዎች ሁለቱም ኦሮሞዎች ናቸው። ለምንድነው አንዱን ጎትቶ አንዱን የሚያጥቁ? እኔ ይሄን መቀበል ይከብደኛል። መቼም ሰው የፈለገ ፖለቲከኛ ይሁን የፈለገ ይሁን ህሊና የሚባል አለው፣ የራሱ ዳኝነት አሉ ሰው የገደለ ሰው ነፃ ይሁን የሚል ማንኛውም አይነት ጤነኛ ሰው ይኖራል ብዬ አላስብም። ካለም በሽተኛ ነው ያ ሰውዬ። ያውም እንደ እሷ አይነት አንድ ፍሬ ልጅ በጣም ታሳሳለች። እሷስ ቢሆን ዝነኛ አደለችም? እንዲህ በሞዴሉ ዘርፍ እኮ ሀገሯን ብሔሯን እያሳወቀች ነበር። እሱ ስለዘፈነ የበለጠ ክሬዲት እያዘለታል። እኔ አላም ነው ይሄን ነገር አላም ነው። በተረፈ የነፍስ ግድያ ወንጀል ውስብስብ ስለሆነ አጣርቶ ውሳኔ እስኪሰጡ ድረስ መጠበቅ ጥሩ ነው። የታሰረው መካን ለመፈታት መጣደፍ የለበትም። ምክንያቱም ለምን የጠፋ አላለም የሞተ ሰው አላለም። የዛስ መጨረሻ እስኪታወቅ ለምን ረጋ ብለው ንጽህኖትን አያረጋግጥም? ግድ ይሄ አንድ እጣ ወጥቆበታል። አንድ ሰው አብሮት የነበረ ሰው ከሞተ ያ ነገር እስኪጠራ በትዕግስት መጠበቅ አለበት። በተለይ የሚወደው ሰው ከሆነ ለፍቅርም የሚከፈል ዋጋ ነው። ለለቀቅ ለለቀቅ በጣም ምንድን አያስፈልግም። ይጣራ ይጣራ ካለበት ይጠየቃል ከሌለበት እንትን ይላል። ግን በዚህ ጉዳይ ላይ ገደለም አልገደለም ለማለት አስቸጋሪ ነው። ሌላ ሰዎች ደጋግሞ ማይሉት የሚሉት ነገር አለ። ሰው ከሞተ በኋላ ለምንድነው የማይነገረው፣ ውጤቱ ማይነገረው ለምንድ ነው? ፖሊስ እናጣራን ነው እነግራለን ይላል አይናገርም። የፍርድ ቤት እንትን ነው ጉዳዩ፣ ወደ ፍርድ ቤት ሄደው ውሳኔ እስኪሰጥ ድረስ አንድ ሰው ገደልም አልገደልም ተብሎ አይነገርም። ያ ቢነገር ያሰውዬ መብቱን መጠየቅ ይችላል መክሰስ ይችላል። ሁለት ደግሞ የፍርድ ቤቱን ሂደት ያዛባዋል። ፖሊስ ይህ ሰውዬ ገዳይ ነው ብሎ ያሳየው ሰውዬ ነገዳኛው ለመፍረድ ወረዲ አእምሮ ላይ ጃጅ አድርጎ ነው የሚመጣው። እና ማይነገረው ለዚህ ነው። ሌላው በፍርድ ቤቱን ጉዳዩ ካለቀ በኋላ በሚዲያ ማይነገርበት ጊዜ አለ። ለምን? የቤተሰብ ክብርና ዝናን ለመጠበቅ አንዳንድ ሚስጥሮች ካሉ ለቤተሰቡ እንዲያውቁ በግሉ ከተደረገ በኋላ ለይፋ ለህዝብ ሁሉ ማይነገርበት ጊዜ አለ። ፐርሰናል የሆኑ ችግሮች ካሉ ለምሳሌ አንድ ሰው ራሱን ቢያጠፋ ራሱን ከማጥፋቱ በፊት የሆነውን ነገር በጣም ስብእና የሚነካ ነገር አንዳንድ ነገሮች የጻፋቸው ነገሮች ቢኖር በዚህ ምክንያት ነው በገሌ ምክንያት ነው በገሌ ምክንያት ነው ብሎ ሌላ ቤተሰብ ከሌሎች ሰው የሚያነካካ ቢሆን እንደዚህ ቢሆን ይፋ አይደረግም። ለሌሎች ሰዎች ሰላም ሲባል ያለፈው አልፏል፣ አይነገርም። ለቤተሰቦቹ በግላቸው ይነገራቸዋል። በቴክስት የተጻጻፈው ነገር ቢኖር ዲያሬ ላይ የተጻፈው ነገር ቢኖር ለጓደኛው ደውሎ የተናገረው ነገር ቢኖር ያ ለህዝብ ይፋ አይደረግም። ለህዝብ ይፋ አይደረግም። እንደዚህ አይነት ነገሮች አንዳንድ የሴክሬት የሚሆኑት ለሰው ደህንነት ሲባልም ነው እንጂ ለማድበስበስ ብቻ አይደለም። አንዳንድ ሀቀኛንን የምትሉ ሰዎች እነዛ ሰዎች ሀቀኛ መሆናቸውን ለምን አታምኑም? ያን ስራ የሚሰሩትም ሰዎች እኮ እንደናንተ ሰዎች ናቸው። እነዛ ሰዎችም እኮ እንዳንተ ፈሪሃ እግዚአብሔር አላቸው። እናንተ ቤተክርስቲያን ወይም መስጊድ እንደምትሄዱት እንደሱም እኮ ይሄዳሉ። ስለዚህ የስራ ነጻነት ታማኝ የሆነ የፈለገ ቢናገር የኛ አገር ፖሊስ አይታመንም ገዳይን ይዣሉ ቢላ ሌላ ሰው አስመልጦ ነው ነው የሚባለው ወይ ተከፍሎት ነው የሚባለው። ስለዚህ ያላመናቸው ሰዎች የምናገሩትን ነገር እየጠበቅን ላናምናቸው ለምን አልተናገሩ እንላቸዋለን። ሌላ በተጨማሪ የኛ ህዝብ ለምስክርነት ዝግጁ አይደለም። የአብዛኛው የፖሊስ ችግር ምንድን ነው? የኛ ህዝብ ምስክርነት ሲጠራ ያየውን የሰማውን ነገር አይናገርም። አላየሁም ነው የሚለው። ታዲያ ምን ሊያደርግ ይችላል ፖሊስ ምን ሊያደርግ እንደ ሌላ ሀገር በየቦታው ካሜራ ቁጭ ያለ አይደለም በየቤቱ ስለዚህ የሆነ የተፈጠረ ነገር ካለ ያየ ሰው ካልመሰከረ ማስረጃው ይዳከማል ማለት ነው እና ያን ለህግ ተቆርቋሪነታችን በህግ ሰዎች ላይ ብቻ መጣል ሳይሆን እንደ ዜጋ ምን ማድረግ አለብኝ በሚለው ላይም ትኩረት ማድረግ እንዳለብን ይሰማኛል ስለ አዳመጣችሁን አመሰግናለሁ እግዚአብሔር ይስጥልኝ